በሞዓ ተዋህዶ ዙሪያ ከሰሞኑ የተለያዩ ትችቶች ና ሀሳቦች እየተሰነዘሩ ይገኛሉ ሞዓ ተዋህዶ ምንድን ነው እውን የቅድስት ቤተ ክርስቲያናችን አንድ አካል ነው ወይ ወይንስ ደግሞ ፖለቲካዊ ቡድን የሚሉ ሀሳቦች ና ትችቶች ከያቅጣጫው ሲሰነዘሩም ከሰሞኑ በርካቶቻችን እየሰማን እንገኛለን በዚህ ጉዳይ ላይም በርካቶች የራሳቸውን የግል አስተያየት ና ሀሳቦችን አንዳንዶ ደግሞ የተሳሳተ አመለካከቶችንም ሲያሰርጹና ሲናገሩም ሰምተናል። በተለይም በጋሻው ደሳለኝ በሰራው አንድ ቪዲዮ ላይ ከእውነታው የራቀ አንድ ሀሳብ ሰንዝሮ እንደነበርም በርካቶቻችን ተመልክተናል። በዚህ ዙሪያም በርካቶች በርካታ ኦርቶዶክሳውያን ትልቅ ግርታን እንደተፈጠረባቸውና ሞዓ ተዋህዶ እውን ፖለቲካዊ ቡድን ነው የሚሉ ሀሳቦችንም እንዲያነሱ እያደረጋቸው እንደሆነ ተመልክተናል። እኛም ይህንን ተመልክተን እንግዲህ በዚህ ጉዳይ ላይ ሞዓ ተዋህዶ ምንድን ነው? ሞዓ ተዋህዶ ምን አይነት እንቅስቃሴን እያደረገ ነው? በቅዱስ ቤተ ክርስቲያናችን ላይ የሚያነሳቸው ሀሳቦችስ ምንድን ናቸው? የሚሉትን ጥያቄዎች ልንመልስላችሁ እንዲሁም ደግሞ ዲያቆን ዮርዳኖስ አበበ ስለ ሞዓ ተዋህዶ የሰጠውን ሀሳብና ምላሽ ወይም ደግሞ ስለ ሞዓ ተዋህዶ የተናገረውን ሀሳብ ይዘ ንላችሁ ቀርበናል። ሰላም ሰላም ውድ የጊዜ ቲዩ ቤተሰቦቻችን እንደምሰነበታችሁልን፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም በዛሬው ዝግጅታችን በዛሬው መርሃ ግብራችን ስለ ሞዓ ተዋህዶ አንዳንድ ሀሳቦችን ልናነሳ እንዲሁም ደግሞ ቅድስት ቤተ ክርስቲያናችን መምህራን ቅድስት ቤተ ክርስቲያናችን ስለ ሞዓ ተዋህዶ የሰጠችንን ሀሳብና የሰጡትን ሀሳብ ልናስመለክታችሁ ልናስ ቀኛችሁ ይዘን መተናል የሚታወቀው እንግዲህ ቅድስት ቤተ ክርስቲያናችንና ምዕመናን ላይ ሲወርድ የነበረውን መከራና ግፍ ምክንያት በማድረግ ነው እንግዲህ በ2014 ዓ ም ሞአ ተዋህዶ የተሰኘው ግብረ ኃይል የተቋቋመው ወይንም ደግሞ ሞአ ተዋህዶ የተወለደው። ሞአ ተዋህዶ እንግዲህ በቅድስት ቤተ ክርስቲያናችን እውቅና ያለው ፍጹም ከፖለቲካዊ አቋምና ከፖለቲካዊ ተቋም የራቀ ግብረ ኃይል እንደሆነ ሁላችን ነገርንም ልናውቅና ልንገነዘብ ይገባል። ምዕመናን ባሉበት ኦርቶዶክሳውያን ባሉበት ሁሉ የሚያነሷቸውን ሰባት ይፋዊ የሆኑ ጥያቄዎች በይፋ ይዞ የሚንቀሳቀሰው ቡድን ይህ የሙአ ተዋህዶ ቡድን እንግዲህ በሀሳቦቹ ወይንም ደግሞ በሚያነሳቸው ሰባት ጥያቄዎችና ሀሳቦች ሁሉም ኦርቶዶክሳዊ የሚስማማበትና የሚያምንበትንም ሀሳብ ይዞ የሚንቀሳቀስ ቡድን እንደሆነ የሚንቀሳቀስ ግብረ ኃይል እንደሆነ ይታመናል። ሙአ ተዋህዶ ታዲያ ይሁንና ከሰሞኑ በሞዓ ተዋህዶ ዙሪያ የሚሰነዘሩ ሀሳቦችና እና ትችቶች እንዲሁም ደግሞ አግባብነት የሌላቸው መልከታዎች በስፋት በኦርቶዶክሳውያን ላይ በምእመናሉ ላይ ሲሰርጹና ሲሰነዘሩ ተመልክተናል። ሞዓ ተዋህዶ ለምን ዝም አለ? በተለይም ደግሞ በአርሲ የተከሰተውን የኦርቶዶክሳውያን የገፍ ጭፍጨፋ በማንሳትም በርካታዎች ሞዓ ተዋህዶ ለምን ዝም አለ፣ ለምን ምላሽ አልሰጠም? እውን በቅድስት ቤተ ክርስቲያናችን ላይ ይህን ችግሮች ለመቅረፍ ከሆነ የሚሰራው ለምንድን ነው ማቅረፍ ያልቻለው እስከ ዛሬ ድረስስ ሞዓ ተዋህዶ የሚሰራቸው ስራዎች ፍሬው ለምንድን ነው ያልታየው የሚሉ ድምጾች በርከት ብለው ሲስተጋቡና ሲነሱም አደምጠናል። እንደሚታወቀው ከላይ እንደጠቀስኩላችሁ እንግዲህ ይህ ሞዓ ተዋህዶ የተቋቋመው በኦርቶዶክሳውያን ላይ በምእመናን ላይ የሚነሱ የሚደርሱ ግፎችን እና መከራዎችን የኦርቶዶክሳውያንን ግድያና የተለያዩ በኦርቶዶክሳዊያን ተለይተው የሚደርስባቸውን መከራዎች ለመቅረፍና ለማስቆም እስከወደፊቱም የቅድስት ቤተ ክርስቲያንን ልዕልና ለማስጠበቅ የተቋቋመ ግብረ ኃይል እንደሆነ ሁላችንም ልንገነዘብ ይገባል። ይህ ግብረ ኃይል እንግዲህ በቅድስት ቤተ ክርስቲያናችን እውቅና ያለው በቅድስት ቤተ ክርስቲያናችን የሚታወቅ ፍቃድ የተሰጠው ግብረ ኃይል ወይንም ደግሞ ማህበር ነው። ይህ ማህበር ቅሉ ለቅድስት ቤተ ክርስቲያናችን በቅድስት ቤተ ክርስቲያናችን ዙሪያ የሚነሱ ጥያቄዎችን በማንሳትና እነዚህን ሀሳቦችን በኦርቶዶክስ ሊነሱ ይችላሉ ተብለው የሚታመንባቸውን ሀሳቦች በማንሳትም ይዞ የሚንቀሳቀስ ቡድን ነው። ይህ ሞዓ ተዋህዶ የተሰኘው ግብረ ኃይል እንግዲህ ከሚያነሳቸው ጥያቄዎች ወይንም ደግሞ ሀሳቦች መካከል የሚጠቀሱ ወደ ሰባት የሚጠጉ ኦርቶዶክሳዊ የሆኑ ጥያቄዎችም ይሰነዘራሉ። ሞዓ ተዋህዶ ለመመለስ ከሚንቀሳቀስባቸው ጥያቄዎች መካከል እንግዲህ የመጀመሪያውና ዋነኛው ቀዳሚ የሆነው ሀሳብና ጥያቄ እንግዲህ በህገ መንግስት በፖለቲካ ማኒፌስቶ፣ በመደበኛ ትምህርት እንዲሁም ደግሞ በሚዲያና መሰል መንገዶች ኦርቶዶክሳዊ አስተምሮና ኦርቶዶክሳውያንን ለማጥቃት የሚያጋልጡ መልእክቶች በአስቸኳይ በህግ መጠየቅ አለባቸው ወይንም ደግሞ በህግ እንዲጠየቁ ማድረግ ሲሆን፣ ሁለተኛው በሞዓ ተዋህዶ ግብረ ኃይል የሚነሳው ሀሳብና ወይንም ደግሞ ለመቅረፍ ወይ ይህንን ጥያቄ ለማስመለስና ና ለመመለስ የሚንቀሳቀሱ የሚንቀሳቀሱት ሁለተኛው ሀሳባቸው ደግሞ ኦርቶዶክሳውያንን ለይቶ ከስራ ከመንግስት ኃላፊነት ና ከሀብት ማፍራት እድሎች የሚያግድ ከቀበሌ እስከ ፌዴራል የተዘረጋውን ሃይማኖታዊ መንግስታዊ ና መዋቅር በአስቸኳይ እንዲቆም ና ሁሉም ኦርቶዶክሳዊ በእያንዳንዱ በሚሰራበት መስሪያ ቤት በሚንቀሳቀስበት ቦታዎች በሙሉ እነዚህ ጉዳዮች ህዝባዊ መሆናቸውን መንግስት ተረድቶ ኦርቶዶክሳውያንን ለይቶ የሚያደ የሚያደርገው እንቅስቃሴና ያልተገባ ድርጊትም እንዲቆም ለማድረግም ይህ የሞአ ተዋህዶ ግብረ ኃይል ትኩረት ሰጥቶ የሚሰራበት ሀሳብ ነው። ሶስተኛው የሞአ ተዋህዶ ሀሳብ ደግሞ ኦርቶዶክሳዊ ቤተ ክርስቲያንን በቋንቋና በተለያዩ ዘውጎች ለመከፋፈል የሚደረገው ፖለቲካዊ ጥረት በተለይም ደግሞ በጥናትና በምርምር ስም የሚደረጉ የመከፋፈል ዘመቻዎችና ተግባራቶችም እንዲቆሙ ለማድረግም ትልቅ ትኩረት ሰጥቶ የሚሰራ ግብረ ሀይል ነው። ሞአ ተዋህዶ ኦርቶዶክሳውያን እንደሚታወቀው በአሁኑ ሰዓት በተለይም ደግሞ ከቅርብ ዓመታት ወዲህ በቅድስት ቤተ ክርስቲያናችን የሚታዩ በርከት ያሉ በተለይም በአባቶች በምእመናን ውስጥ የመከፋፈል ሀሳቦችና አንዳንድ በቅድስት ቤተ ክርስቲያናችን መደረግ የሌለባቸው ሀሳቦች ሲሰነዘሩና ሲደረጉ እናስተውላለን። መከፋፈሎችም በአባቶች መካከልም ሲደረግ አስተውለናል ይህንንም ችግር ለመቅረፍ ነው እንግዲህ ሞዓ ተዋህዶ ትኩረት ሰጥቶ የሚንቀሳቀሰው በአራተኛ ደረጃ የሚነሳው የሞዓ ተዋህዶ ሀሳብ ደግሞ ወይንም ደግሞ ጥያቄ በኦርቶዶክሳውያን ላይ ያነጣጠረ የአካል፣ የስነ ልቦናና የኢኮኖሚ፣ የማህበራዊ፣ የፖለቲካዊ የማፈናቀልና ከሀገራዊ ተሳትፎ የማግለልና የፍጅት ጥቃቶችም በአስቸኳይ እንዲቆሙ እንደሚሰራም ይገልጻል። የሞዓ ተዋህዶ ግብረ ኃይል ቡድን ይህንንም መሰል ጥያቄ ለመመለስና ና በቅድስት ቤተ ክርስቲያናችንን ህልውና ለማስጠበቅ ነው እንግዲህ ሞዓ ተዋህዶ ትኩረት ሰጥቶ የሚንቀሳቀሰው አምስተኛውና ዋናው ሞዓ ተዋህዶ ትኩረት ከሚሰጥባቸው ጉዳዮች መካከል እንግዲህ እስከ አሁን ድረስ እስካሁን ድረስ የተፈጸሙ ጥቃቶች በዝርዝር ተገልጸው አጥፊዎች ለሕግ እንዲቀርቡና የተጎዱ አካላትም እንዲካሱ የማድረግ ሂደትም የሞአ ተዋህዶ ግብረ ኃይል ትልቅ ትኩረት ሰጥቶበት የሚሰራውም ጉዳይ ነው። እንደሚታወቀው በተለያዩ ጊዜያቶች ላይ ኦርቶዶክሳዊያን የግፍ ግድያ፣ ጭፍጨፋዎች ሲደረግባቸው እናስተውላለን። በተለይም በቅርብ የተመለከት ነው በአርሲ የተካሄደው የኦርቶዶክሳዊያን የግፍ ጭፍጨፋ እንደነበርም ኦርቶዶክሳውያን ለብቻ ተለይተው በግፍ ሲገደሉ እንደነበርም አይተናል፣ አስተውለናል። ይህ ግድያና ጭፍጨፋ አሁን ድረስ እንደቀጠለ ነው። ታዲያ ሞዓ ተዋህዶ በአምስተኛ ደረጃ ላይም የሚያነሳው ሀሳብ ይህንኑ ነው። ኦርቶዶክሳውያን የሚደርስባቸው ጥቃት በዝርዝር ተለይቶ እንዲሁም ደግሞ በዝርዝር ተገልጾ አጥፊዎችን ቢሆኑ ኦርቶዶክሳውያን ላይ ጥቃት የሚያደርሱ አካላትም በሕግ እንዲጠየቁና ለሕግ እንዲቀርቡ ኦርቶዶክሳውያንም ፍትህ እንዲሁም ደግሞ ካሳ እንዲያገኙ ማድረግ የሞዓ ተዋህዶ ግብረ ኃይል ይህንን ትኩረት ሰጥቶ የሚንቀሳቀስበት ስራው ነው። ስድስተኛው የሞዓ ተዋህዶ ግብረ ኃይል ጥያቄ ወይንም ደግሞ ሀሳብ የሆነው ደግሞ በመላው ሀገሪቱ በሃይማኖታቸው ምክንያት የተፈናቀሉ ኦርቶዶክሳውያን እንዳሉ እናውቃለን። እነዚህ ኦርቶዶክሳውያንም ወደ ቀደመ ስፍራቸውና ቦታቸውም እንዲመለሱ ወይም ደግሞ እንዲመለሱ ማድረግም የሞ ተዋህዶ ግብረ ኃይል ይህንን ትኩረት ሰጥቶ የሚሰራበት ሀሳብ ወይንም ደግሞ ትኩረት ሰጥቶ ይህንኑ ለመቅረፍ እንደሚንቀሳቀስም በግልጽ በጉልህ ተቀምጦልናል። ሰባተኛውና የመጨረሻውም ሞዓ ተዋህዶ ይህ ጥያቄ መመለስ አለበት ወይም ደግሞ ይህ ክፍተትና ችግር መቀረፍ አለበት ብሎ የሚያነሳው ሀሳብም አዲሲቷ ኢትዮጵያ በሚል ሽፋን ኦርቶዶክሳዊ አሻራዎችን የማጥፋት ፖለቲካዊ ሂደቶች በአስቸ ተቸኳ እንዲታገዱ ና በግልጽ ይቅርታ ተጠይቆ እርምትም እንዲወሰድ ማድረግ እንግዲህ የዚህ የሞዓ ተዋህዶ ግብረ ኃይል ቁርጠኛ የሆነ አቋምና ና ይህንንም ጉዳይ ለመቅረፍ ና ለመፍታት እንደሚሰራም ይገልጻል። እነዚህን ሰባት ጥያቄዎች በመያዝ ና የኦርቶዶክሳውያንን የተለያዩ በተለይም ደግሞ በተጀመረበት ሰዓት ይህ ሞዓ ተዋህዶ ጥንስሱ በታወቀበት በተወለደበት ሰዓት በ2014 ዓ.ም ሁላችንም እንደምናውቅ የሚያስቀው ይህንን ችግር እና በኦርቶዶክሳውያን ላይ የሚደረጉ የግፍ ግድያዎችንም የዓለም አቀፉ ማህበረሰብ እንዲያውቀውና እንዲረዳው የኛ ድምጽ ሆኖ ሁላችንም በህብረት ይህንን ጉዳይና ችግር እንድንፈታ ለማድረግም የፊርማ ማሰባሰብ ሥርዓቶችም ተከናውነው እንደነበር ሁላችንም እናስታውሳለን። ከአራት ዓመታት በፊትም ሞዓ ተዋህዶ ግብ አድርጎ የጀመረው ወይንም ደግሞ አሁንም ድረስ እየተንቀሳቀሰው ያለው እነዚህን ሰባት ጥያቄዎች በመያዝ እና እነዚህን ሰባት ጥያቄዎች የኦርቶዶክሳውያን መሰረታዊ የሆኑ ጥያቄዎች በመሆናቸው ምክንያት እነዚህን ለመፍታት ነው እንግዲህ ሞዓ ተዋህዶ የሚንቀሳቀሰው። አሁን አሁን ግን ስለ ሞዓ ተዋህዶ የምንሰማው ከዚህ እውነታ የራቀ ጉዳይ ሆኖም አግኝተነዋል። ምክንያቱም ምክንያቱም ሞዓ ተዋህዶ ፖለቲካዊ ቡድን ነው የሚሉ አካላትም በርከት ብለው እየተደመጡና በርከት ብለው እየወጡም ይገኛሉ። ከሰውአት ተዋህዶ የሚያንቀሳቀሱት አካላትም ቢሆኑ ፖለቲካዊ አቋም ያላቸው አካላት ነው። ከቅድስት ቤተ ክርስቲያናችን ፈጽሞ የራቁ አካላት ናቸው በማለት ይህንን በቅድስት ቤተ ክርስቲያናችን እውቅና የተሰጠውን ግብረ ኃይል ከቅድስት ቤተ ክርስቲያን ለመነጠልና ቅድስት ቤተ ክርስቲያን የማታውቀው ግብረ ኃይል ወይንም ደግሞ ቡድን ለማድረግ የሚሞከሩ አንዳንድ ሂደቶች እንዳሉም ተመልክተናል። በተለይም ደግሞ ከቀናቶች በፊት በጋሻው ደሳለኝ በሰራው አንድ ቪዲዮ ላይ ሞአ ተዋህዶን ያልተገባ ስም ሲሰጠውና ሞአ ተዋህዶ ፖለቲካዊ ቡድን ነው፣ እንዲሁም ደግሞ በመንግስት አሸባሪ የተባሉ ቡድኖችንና ና ኃይሎችን የሚደግፍና እነዚህን ቡድኖች ይዞ የሚንቀሳቀስ ኃይል ነው፣ ፍጹም ከቅድስት ቤተ ክርስቲያን እውቅና ውጭ የሆነ ኃይል ነው። በማለትም የስም ማጥፋት ሲደረግበትም ተመልክተናል። በሞአ ተዋህዶ ይህን መሰሉንም ጥያቄ የሰነዘረ የነበረው በጋሻው ደሳለኝ ከቅድስት ቤተክርስቲያን የወጣ በአሁኑ ሰዓት የምንፍቅና ሃይማኖትን ወይም ደግሞ የፕሮቴስታንት ሃይማኖትን የሚከተል ግለሰብ ነው። ታዲያ ይህ ግለሰብም ያልተገባ ስም በመስጠትም ሞአ ተዋህዶ በኦርቶዶክሳውያን ዘንድ ያልተገባ ተቀባይነትና ያልተገባ ሀሳብም በምእመናን ላይ ለማስረጽም ሲንቀሳቀስ ተመልክተነዋል። ይሁንና ዲያቆን ዮርዳኖስ አበበ ስለ ሞአ ተዋህዶ በተለይም ይህ የሞአ ተዋህዶ ግብረ ኃይል ጥንስሱ በተጀመረበት በ2014 ዓ ም ስለ ሞአ ተዋህዶ በሰጠው ሀሳብ ላይም እንዲህ በማለት ገልጾ ነበር። ቤተ ክርስቲያን ላይ የሚደርሰውን አካልና የግፍ ግድያ፣ የኦርቶዶክሳውያንን የግፍ ጭፍጨፋ ለመቅረፍ የተቋቋመ ቡድን ነው በማለትም ገልጾት ነበር። ሞአ ተዋህዶን ዲያቆን ዮርዳኖስ አበበ አስከትሎ ቤተ ክርስቲያንን ስራዬ ተብሎ ጭፍጨፋና ግፍ ግድያ በኦርቶዶክሳውያን ላይ እንዲደርስ እየተደረገ ነው። እኛም ኦርቶዶክሳውያን ስራዬ ተብሎ የሚደርስብንን ግድያና የግፍ ጭፍጨፋ ለመቋቋምና ይህንን ግድያም ለማስቆም ስራዬ ብለን ልንሰራ ይገባል። ይህንንም ጉዳይ ለማስፈጸምና ለመስራት ሞዓ ተዋህዶ ተቋቁሟል፣ በማለትም ስለ ሞዓ ተዋህዶ እንዲህ ባለ መልኩ ገልጾ ወይንም ደግሞ አብራርቶ ነበር። በመደበኛው መዋቅር የሚሰራው ስራ አጥጋቢ ባለመሆኑ ቅድስት ቤተክርስቲያናችን መደበኛ መዋቅር ዘርግታ የምትሰራው ስራ ውጤት ማምጣት ባለመቻሉ ምክንያት በመደበኛ መዋቅር ስር ያለና በቅድስት ቤተክርስቲያናችን እውቅና የተሰጠው ቤተክርስቲያንን ተገዛ ከገዛ ምድሯና ከኢትዮጵያ እንድትፈናቀል የሚሰሩ አካላትንም ለመቋቋምና እነዚህን አካላትንም በአስቸኳይ ከቅድስት ቤተ ክርስቲያን ላይ እጃቸውን እንዲያነሱ ለማድረግም ሞዓ ተዋህዶ ትኩረት ሰጥቶ እንደሚሰራም ገልጿል። ዲያ ዲያቆን ዮርዳኖስ አበበ እንግዲህ ዲያቆን ዮርዳኖስ አበበ ይህን ብቻ አልነበረም ስለ ሞዓ ተዋህዶ ያነሳው ሀሳብና የሰነዘረው ሀሳብ እነዚህ አካላት ወይንም ደግሞ በሞዓ ተዋህዶ ውስጥ የሚንቀሳቀሱ ኮሚቴዎችን ቢሆኑ ነፋንታው ዋቂ፣ ነረጋል አበጋዝ እንዲሁም ደግሞ ነኔታ ገብረ መድህን ለቅድስት ቤተ ክርስቲያናችን ከመስራት ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋህዶን ለማገዝ እንዲሁም ደግሞ በቅድስት ቤተ ክርስቲያናችን ላይ የሚሰነዘሩ ችግሮችንና ክፍተቶችን ለመቅረፍ ከመስራት ባሻገር ቤተ ክርስቲያን ላይ ምንም አይነት አላማ የሌላቸው በተለይም ደግሞ ፖለቲካዊ አቋምም አላማም የሌላቸው አካላት እንደሆኑ ግልጽ በሆነ አማርኛ ከዚህ ቀደም ዲያቆን ዮርዳኖስ አበበ ገልጾልናል። ስለ ሞአ ተዋህዶ እንዲህ ባለ መልኩም ማብራሪያ ሰጥቷል። ዓለምም ሆነ መንግስት ወይንም ደግሞ በመንግስት ግፊት የሚደረገባቸው አካላትም ይሁኑ በቅድስት ቤተ ክርስቲያናችን ላይ አደጋና በኦርቶዶክሳውያን ላይ የግፍ ጭፍጨፋ የሚያደርሱ አካላትም ቢሆኑ በዝምታ የሚያልፈውም የዓለም መንግስትም ይሁን ይህንን ጉዳይ ሊሰማውና ይህንን ጉዳይ ሊቀርፍልን ይገባል በማለትም ይህ ግብረ ኃይል ይህ ግብረ ኃይል ትኩረት ሰጥቶ እንደሚንቀሳቀስም ስለ ሞዓ ተዋህዶ ሰፋ ያለ ማብራሪያም ከዚህ ቀደም ዲያቆን ዮርዳኖስ አበበ ሰጥቶን ወይም ደግሞ ሰጥቶ ማብራሪያም አስቀምጦልን ነበር። ህጋዊ አካል የሆነችው ቅድስት ቤተ ክርስቲያን፣ ህጋዊ ተቋም የሆነችው ቅድስት ቤተ ክርስቲያናችን ህጋዊ ሰዎች ወይንም ደግሞ ህጋዊ ፍጥረቶች እኛ ኦርቶዶክሳውያን የሚደርስብንን ከመንግስትም ሆነ ከተለያዩ አካላት ከአጥፊ አካላት የሚደርስብንን ይህንን መሰል የግፍ ጭፍጨፋና መከራ ለመቋቋምም ይህ ግብረ ኃይል ወይንም ደግሞ ሞዓ ተዋህዶ የሁሉንም ኦርቶዶክሳዊ ጥያቄ በመያዝና በማቀፍ አሁንም ቢሆን እየደረሰበንን ያለውን ይህንን መሰል ግድያና ጭፍጨፋ ለማስቆምም የሚንቀሳቀስ አካል እንደሆነም ተቀምጦልናል። ወይንም ደግሞ ሁሉም የቅዱስ ቤተ ክርስቲያናችን አካላት መምህራን በዚህ ጉዳይ ላይ ማብራሪያ ሰጥተውበት እንደነበር ልንገነዘብና ልናውቀው ይገባል። ፖለቲካዊ አቋም ያለው ያለው ለቅድስት ቤተክርስቲያን ምንም እየሰራ አይደለም፣ ምንም ደግሞ ፍሬዎችን አላመጣም እያለን የምንተች አካላትን ቢሆን ከዚህ ድርጊታችን ልንቆጠብ ይገባል። ጊዜ የማይፈታው ነገር የለም። ሞዓ ተዋህዶ የራሱን እንቅስቃሴ እያደረገ እንደሆነ በተለያዩ ጊዜያቶች ላይ እየገለጸ ይገኛል። እኛም ጊዜ አድርሶን ይህንን ጉዳይ ሞዓ ተዋህዶ እየሰራ ያለውን ስራ ወይንም ደግሞ ያፈራውን ፍሬ እስከምናይ ድረስ ጊዜ ይፍታው ወይንም ደግሞ ጊዜ አድርሰን ብለን ይህንን ጉዳይ ከመከታተልና ለቅድስት ቤተ ክርስቲያናችን ጎን ሆነን ከመቆም ባሻገር ያልሆኑ ስያሜዎችንና እንዲሁም ደግሞ ይህንን ግብረ ኃይል ከቅድስት ቤተ ክርስቲያናችን እውቅና የሌለው ለማስመሰልና ከቅድስት ቤተ ክርስቲያናችን ለመነጠል የሚያደርጉ አካላትን በመቀበልና ያልሆነ ስም የመስጠት ሂደት የምናደርግ አካላት በተለይም ደግሞ ኦርቶዶክሳውያን ምእመናን ከዚህ ጉዳይ ወይንም ደግሞ በዚህ ስራችን ልንቆጠብ ይገባል እንላለን። ጊዜ ፈቶት ጊዜ አድርሶን ይህንን ፍሬስ ክናይም ድረስ ሁላችንም በያለንበት ጸንተን ልንጠብቅና በያለንበት እኛ የምንችለውን ለኦርቶዶክሳውያን በግፍ ለሚጨፈጨፉ ለሚገደሉ ኦርቶዶክሳውያን በያለንበት ማድረግ የምንችለውን ድምጽ በመሆን እንዲሁም ደግሞ በቅድስት ቤተ ክርስቲያናችን ላይ የሚሰነዘሩ ያልተገቡ ትችቶችንም ባለመስማትና እንዲሁም በመቃወም ጭምር ከቅዱስ ቤተ ክርስቲያናችን በማንኛውም ሁኔታና በማንኛውም ጊዜ ከቅዱስ ቤተክርስቲያን ጎን ልንሆን ይገባል እንላለን። ውድ የጊዜ ቲዩብ ቤተሰቦቻችን እንግዲህ ዛሬ በሞዓ ተዋህዶ ዙሪያ ከሰሞኑ የሚንሸራሸሩ ሀሳቦችንና የሚቀርቡ ትችቶችን በተመለከተ የዳሰስንላችሁ ስለ ሞዓ ተዋህዶ ያስቃኘናችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እንግዲህ እስከምንገናኝ ድረስ ሰናይ ጊዜ ለእናንተ ተመ ሌሎች ማወቅ አለብን የምትሏቸው ሀሳቦች ካሏችሁ በመልእክት መስጫ ሳጥናችን ላይ ማስፈር ትችላላችሁ። እኛ ይደርሰናል። በእናንተ ሀሳብ ላይ የተለያዩ ዝግጅቶችንም እናደርሳችኋለን። ለዛሬ በዚህ እንቋጭ።